በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብሩ አባታችን መላከ ጸሐይ አባ ፍቅረ ማርያም ቆሞስ ቤተ ክርስቲያናችን አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ምእመናን፣ ምእመናት ሁላችሁ በሉሉ እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በቸርነቱ የጠበቀን ያለ ደዌ ያለ ሕማም አጽንቶ ጠብቆ ለዚች እለት ለዚች ሰዓት ያደረሰን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ እለተ ሐሙስ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ በትሕትና እግረ ሐዋርያትን ያጠበበት የፍቅር ስራ የትትና ስራ ያሳየበት እንደገና ደግሞ በዚያውም ላይ በእለተ አርብ ስለኛ በመስቀል ላይ የሚቆርሰውን ስጋውን የሚያፈሰውን ደሙን ሰጥቶ ምስጢረ ቁርባንን ያሳየበት ለሐዋርያት ያደለበት እለት ነው። እስከ መጨረሻው ወደዳቸው በሚል ርዕስ አጠር ያለ የእግዚአብሔር ቃል እንሰማለን። በዮሐንስ ወንጌል ምዕራፍ 13 ከቁጥር አንድ ጀምሮ ስናነብ በዚች ምድር ያሉትን ወገኖቹን እስከ መጨረሻው ወደዳቸው ይላል። በምድር ላይ ያሉ ወዳጆች፣ ወገኖች አሉት በሰማይም ደግሞ ወዳጆች ወገኖች አሉት እና ለዛ ነው። ለይቶ በምድር ላይ ያሉትን ወገኖቹን ይላል። ወገኖቹ ያላቸው ለጊዜው ሐዋርያትን ነው። ቃሉን ሰምተው የተማሩ በእርሱ ያመኑትን ነው። በሥጋ ወገን በመሆን ቢሆን ኖሮ አይሁድ ወገኖቹ ይባላሉ። በዮሐንስ ወንጌል ምዕራፍ አንድ ላይ ውስተ ዚያሁ መጻ ወሊያውስ የተወክፍዎ ወደ ወገኖቹ የእርሱ ወደ ሆኑት መጣ፣ ነገር ግን አልተቀበሉትም ተብሎ ተጽፏል። እነዚህ የሥጋ ወገኖቹ ናቸው። ነገር ግን ሐዋርያት ከዚያ በተለየ ሁኔታ ነው የእርሱ የሚባሉት ለክርስቶስ እነዚህን ፋሲካ እንደደረሰ አውቆ በምድር ላይ የወደዳቸውን እነዚህን ወዳጆቹን ወገኖቹን እስከ መቼ ወደዳቸው? እስከ መጨረሻ። እስከ መጨረሻ ወደዳቸው ማለት ምን ማለት ነው? እስከ ሞት ድረስ ወደዳቸው ማለት እስኪሞትላቸው ድረስ ወደዳቸው፣ ራሱን ለሞት አሳልፎ እስከ መስጠት ድረስ ወደዳቸው ማለት ነው እንጂ እስኪሞት ወደዳቸው ማለት አይደለም። ያ ከሞተስ በኋላ የሚል ጥያቄ ያስነሳል አይደለም ከሞተም በኋላ ይወዳቸዋል እስከ ዓለም ፍጻሜ ይወዳቸዋል ከዛም በኋላም ይወዳቸዋል የወደዳቸውን እስከ መጨረሻ ይወዳቸዋል ለዘለዓለም ይወዳቸዋል እና እስከ መጨረሻ ወደዳቸው ማለት ለሞት እስኪደርስላቸው ደርሶ ወደዳቸው ወዶ ሞተላቸው ለማለት ነው እና እስከ መጨረሻው ምን አደረጋቸው ይላል? ወደዳቸው። እንኳን እና አምላካችን አንድ ሀጥ ባለጠጋ ሰው እንኳን የእሱ የሆኑትን ከምድር ውጭ በሰማይ ሲወዳቸው ተጽፏል፣ በመጽሐፍ ቅዱስ ይላል ቅዱስ ዮሐንስ አፈወርቅ። አንድ ባለጠጋ ነበር፣ ሞቶ በላይ በሰማይ በምድር ስላሉ አምስት ወንድሞቹ በፍቅር ሲያስብና ሲጨነቅ እናያለን። ሀጥ ሰው ነው። ስለዚህ ፍቅር ከምድርም ያልፋል ለማለት ነው። መውደድ የሚወዱትን ከምን ያልፋል? ከምድርም ያልፋል። እስከ መጨረሻ ወደዳቸው ማለት እስኪሞት ድረስ ብሎ ጊዜውን ለመጠቆም ሳይሆን ለሞት ደርሶ ወደዳቸው ማለት ነው። ታዲያ እኒህን የወደዳቸውን ሰዓቱ እንደቀረበ አውቆ ሊሞት እንደሆነ ሊሞትላቸው እንደሆነ አውቆ በጣም እንደጨነቃቸው እንዳዘኑ እንደተረበሹ ስላወቀ ጥሩ ትዝታ የሚሆን የሚያጽናና ሞቶም የማይቀር እንደሆነ የሚያሳይ ለወደፊትም እነሱ ቢፋቀሩ ከእርሱ እንደማይለዩና እርሱም ከነሱ ጋር እንደሚኖር ሊያሳያቸው ትሕትናንና ፍቅርን ገንዘብ ካደረጉ እሱ እንደማይለያቸው ለማሳየት ስራ ሰርቶ አስተማራቸው። ያደረገው ምንድን ነው? ሁለት አበይት ተግባራት አሁን ዛሬ ያየናቸው ናቸው። ማለት ምን አደረገ? መጀመሪያ እግራቸውን ለማጠብ እግራቸውን የሚያጥብበትን ንብቲራ ተመልከቱ፣ ውሃ የሚሞላበትን፣ ውሃ ደግሞ ማፍሰሻ እግር ላይ፣ ያንን አዘጋጀ። በጣም የሚገርም ነገር ነው። እኛ አሁን ትትናውን ስናይ ራሱን ዝቅ አድርጎ እግሩን አጠበ፣ በትትና እንላለን። ትትናው ግን በሱ ብቻ አይደለም የተገለጸው፣ በሱ ብቻ አይደለም የተገለጸው። እግር ለማጠብ ውሃ ያዘጋጀ ተመልከቱ፣ የሞላ ወገቡን አስሮ ራሱን ዝቅ አድርጎ ነው እግራቸውን ያጠበው ሁሉን ነገር አዘጋጅቶ። የፋሲካን በዓል ካያችሁ፣ የፋሲካ በዓል ላከብር ነውና ከፊታችሁ አንድ ሰው ታገኛላችሁ፣ መምህር ከቤትህ በዓል አከብራለሁ ብሏል፣ የት እናዘጋጅለት ብለው እንዲጠይቁና የፋሲካን በዓል ለማክበር ዝግጁ እንዲያደርጉ ሐዋርያትን አዟቸዋል። በሆሳና በዓል ደግሞ አህዮቹን ፈጥተው እንዲያመጡ አዟቸዋል ራሱ ሄዶ አዮቹን አልፈታም። አሁን ግን እግር ለማጠብ ሲል እስቲ ውሃ ሙሉልኝ፣ አቅርቡልኝ፣ አዘጋጁልኝ አላለም። አይደንቅም። ይሄ እግር ማጠቡ ብቻ ነው። እግር የሚያጥብበትን ሁኔታ ራሱ ማዘጋጀቱስ የሚልከው እያለ የሚያዘው እያለ ስልጣን ኖሮት ሳለ ነገር ግን ሊያሳይ የፈለገው የትህትና ስራ ስለሆነ ሁሉንም የትሕትና ስራ አደረገው ማለት ነው። ራሱ ውሃ አዘጋጅቶ ማበሻ ማድረቂያ አዘጋጅቶ ይዞ ወገቡን አስሮ ተመልከቱ። ሰላም ለገቦከ እንላለን። እንዘቦ ልዕልና ከመገብር ድኩ ዘቀነተ ሃብለ ትሕትና። ክብር እያለው ልዕልና እያለው እንደ ባርያ ለታጠቀ ወገብ አደግድጎ ማለት ነው። እንደዛ አድርጎ የሐዋርያትን እግር ጌታችን መድኃኒታችን ኢየሱስ ክርስቶስ አጠበ እና የትሕትና ስራው እጅግ በጣም የሚደንቅ ነው እና እግራቸውን አጠበ። ቅዱስ ጴጥሮስን እግሩን ሊያጥበው ሲል ወደ ቅዱስ ጴጥሮስ ደረሰ ይላል በትርጓሜ በልዩ ልዩ መንገድ ነው የተቀመጠው ጴጥሮስ ከጴጥሮስ ይጀምራል ይላል። ከጴጥሮስ ሲጀምር ጴጥሮስ እኔን አታጥበኝም፣ አንተ ልታጥበኝ ነው? የሰማይ የምድር ንጉሥ ፈጣሪ እግሬን ያጥባል? አይሆንም አለ እና ተማገተ። ትሑታን እንዲህ ይሞግታሉ። ዮሐንስ መጥምቅ አጥምቀኝ ሲለው ሞግቷል፣ ተሸነፈ እንጂ ማለት ነው። ጴጥሮስ ደግሞ እግሩን ሊያጥበው ሲል ይሄ ደግሞ ይደንቃል። ያኛው አጥምቀኝ ነበር እኮ፣ አሁን ደግሞ እግር ሊያጥብ ነው። ላጥብ ነው ሲለው አታጥበኝም፣ በፍጹም አይሆንም ነው ያለው። በጭራሽ አይሆንም አለ። ቁርጥ ነው ክርክሩ፣ የመግደርደር አደለም። በፍጹም እግሬን አታጥብም አለ። እንግዲህ ጴጥሮስ በምን ሊሸነፍ ይችላል? በጣም የሚያስፈራ መልስ መምጣት አለበት። ምን አለው? በፍጹም አልክ እኔ ጋር እድል ፈንታ የለህም አለው። አ የዚህን ጊዜ ደነገጠ። እንዴ እኔማ አይሆንም አልኩ እንጂ ይሄ ሊቀርብኝማ አይደለም። የቀረው ይቀራል እንጂ ከአንተ ጋር ኅብረት የማይኖረኝ ከሆነ አድርግ ያልከውን ነው የማደርገው ብሎ በቃ እንደውም እግሬን ብቻ አይደለም እንጂ እጄንም ራሴንም ጨምረ ጠበኛል። ከዚህ ቃል ግን እኛ ግን የምንፈራው ምንድን ነው? በምን ቢገዝቱን ነው? ምን ያስፈራናል? ግን አናደርገውም ያልነውን የምናደርገው መቼ ነው? ተውተው ስንባል አሁን ለምሳሌ ንስሐ ገባ ይባላል። አንድ ሰው አደለም። ንስሐ ያልገባን ሰዎች ምንድን ነው የምንጠብቀው? ንስሐ እኮ ካልገባችሁ ከክርስቶስ ጋር ኅብረት የላችሁም። ትምህርት እኮ ይሄ ነው። ይህ አስደንግጥም ያስደነግጣል ያልቆረብን ሰዎች ዛሬ እንዲህ ባለ ጊዜ መቼ ነው የምንቆርብ ዛሬ ነገ የምንለው ማለት ነው እሺ ሳንቆርብ ምክንያት ሰበብ አብዝተን ወደኋላ ስንል ከክርስቶስ ጋር እኮ ህብረት የላችሁም ስንባል አንደነግጥም አና አናደርገውም ያልነውን ነገር እንኳን ለማድረግ መነሳት አለብን የሚቀርብን ነገር ሊያስደነግጠን ይገባል ማለት ነው። ወይስ አልተሰማንም? ወይስ አላመንንበትም? ቅዱስ ጴጥሮስ ምን እግሩን ሊያጥበው ሲል በጭራሽ አታጥበኝም አለ። ከእኔ ጋር እድል ፈንታ የለህም ሲለው ግን ወዲያው ደነገጠ፣ ተመለሰ። ይሄ ትልቅ ተግሳጽ ነው አደለም? በተለይ ወደ ኋላ ለሚል ሰው ምንድን ነው የምጠብቁት? ከክርስቶስ ጋር እኮ ኅብረት የላችሁም ስንባል መደንገጥ አለብን ለማለት ነው። እና ቅዱስ ጴጥሮስ እንዲህ አድርጎ ታጠበ። እና ከይሁዳ ጀመረ ይላሉ ደግሞ አባቶቻችን። ከጴጥሮስ ከጀመረ ክርክሩ በጴጥሮስ ስላለቀ ሌላ የሚከራከር አይኖርም፣ አይደለም አልታጠብም ብሎ። እና ከይሁዳ ሲጀምር ግን ይሁዳ ልቡ ኩሩ ነውና ትዕቢተኛ ስለሆነ ዝም ብሎ ታጠበ። ተመልከቱ ከዛ ትቢት አለበትና ከጴጥሮስ ደረሰ ይለናል እና በሁለቱም መንገድ ከማን እንደጀመረ አንዴ ከዚህ አንዴ ከዚህ አርጎ በትርጓሜ አንድም እያለ ያስቀምጥልናል። ለማለት ዞሮ ዞሮ ቅዱስ ጴጥሮስ እግሩን ታጠበ። ሐዋርያ አታጠቡ። አምላካችን ኢየሱስ ክርስቶስ ይሁዳን እያወቀም እግሩን ከማጠብ ወደኋላ አላለም። እናንተን ሁላችሁን መርጫችሁ የለ እንዴ ከእናንተ እኮ አንዱ ዲያብሎስ ነው ብሏል እኮ በዮሐንስ ወንጌል ምዕራፍ 6 ላይ እኔ ነኝ እኮ የመረጥኳችሁ፣ ከእናንተ ግን አንዱ ዲያብሎስ ነው። ሁላችሁ ንጹሐን ናችሁ። እግራቸውንም በሚያጥብበት ጊዜ ደግሞ ራሴንም እጄንም እጠበኝ ሲል የለም፣ የታጠበ እግሩን ብቻ እንጂ ሌላ መታጠብ አያስፈልገውም። ንጹሐን ናችሁ አለ። ንጹሐን ናችሁ ሲል ይሁዳ ያልታወቀበት እንዳይመስለው፣ ግን ሁላችሁም አደላችሁ፣ ሁላችሁም አደላችሁ፣ ንጹሕ ያልሆነ አለ እንዲህ እያለ እየነገረው እያወቀበት ነው እግሩን የሚያጥበው ማለት ነው። ተመልከቱ፣ የእግዚአብሔር ትዕግሥት የእግዚአብሔር ቸርነት ማለት ነው። እንዲህ አድርጎ አምላካችን እግራቸውን አጠበ፣ እግራቸውን አበሰ፣ ተመልሶ ተቀመጠ። ተመልከቱ፣ የፋሲካን በዓል ቀደም ሲል አክብረዋል። የበዓሉ ጠረጴዛ የበሉበት የጠጡበት እዚያው ነው። ከዚያ ውስጥ መርጦ ተመልከቱ። ምስጢረ ቁርባንን ለማሳየት የሚሆን ከወይኑ ከኅብስቱ መርጦ ከዚያ በኋላ ቁጭ አለ። እናንተም ቁጭ በሉ ካለ በኋላ ወሎሙ አረአየ ስርዓተ ምስጢር ዘቁርባን ንጉሠ ነገሥቶ እግዚአ ኵሉ ፍጥረት፣ የፍጥረት ሁሉ ጌታ፣ የነገሥታት ንጉሥ ለሐዋርያት የምስጢረ ቁርባንን ስርዓት አሳያቸው ይላል። ካስቀምጠ በኋላ ደግሞ እንደገና ባረከ ይላል። ባረከ ቀደሰ ማለት ነው። ቅዳሴን ቅዳሴን የሚወክል ቃል ነው ባረከ የሚለው አንዱ ቃል፣ ቀደሰ ባረከ አመሰገነ ለየ ማለት ነው። ባረከ፣ ከዛ በኋላ ስጋው እንዲሆነ አድርጎ ባርኮ ለውጦ ስጋዬ ነው እያለ ደሜ ነው እያለ ደሜን ይመስላል አላለም፣ ስጋዬን ይመስላል አላለም። ለስርየት የሚፈስ ነገ በመስቀል የሚቆረሰው ስጋ ይሄ ነው፣ የሚፈሰው ደም ይሄ ነው ብሎ ተመልከቱ፣ ሳይሞት እንደሞተ ስጋውን ሰጣቸው እና ደሙን አቀበላቸው። እንዳይሰጉ፣ እንዳይደነግጡ፣ እንዳይፈሩ ደግሞ እያደፋፈረ እንደ መድኃኒት ሰጪ ራሱ ቆርቦ ከራሱ ስጋ ምንም ትርፍ አያገኝበትም። ነገር ግን ሐዋርያትን ለማስጨከን ጥመ ወዋህቦም ለሊያው አርዳ ይሁ ቆርቦ አቆረባቸው። ቀምሶ ሰጣቸው፣ አይዟችሁ ምንም አትሆኑም ብሎ ማለት ነው። ሕይወት መድኃኒት እንዲሆናችሁ ነው ብሎ ለሐዋርያት ሥጋውን ደሙን ሰጣቸው። ይህን ሁሉ አድርጎ፣ ለወትሮ አምላካችን ኢየሱስ ክርስቶስ መጀመሪያ ያስተምራቸዋል፣ ያስተማራቸውን ደግሞ በተግባር ያሳያቸዋል። አሁን በተግባር አሳያቸውና ቁጭ አድርጎ ደግሞ አስተማራቸው። እግራቸውን አጠበ፣ ምስጥረ ቁርባንን ፈጸመላቸው። ከዛ ያደረግኩላችሁ ገብቷችኋል? ግን ታስተውሉታላችሁ? አላቸው። ማለት አሁን ወደ ትምህርት መጣ። እናንተ መምህር ጌታ ትሉኛላችሁ እንዲሁ ደግሞ ነኝና መልካም ብላችኋል። መምህር ጌታ ስትሉኝ፣ እኔ ራሴን ዝቅ አድርጌ እግራችሁን አጠብኩ። እናንተም እርስ በርሳችሁ እንዲሁ አድርጉ። ትህትና አሳዩ። ተመልከቱ፣ አንዱ የአንዱን እግር ይጠብ፣ የትህትና ስራ ስሩ። ከዚያም ባለፈ ማለት ነው አለ። ከዚያስ ጨመረ፣ እንደውም በትህትና ላይ ደግሞ ፍቅርን ትህትና ያለ ፍቅር ምን ይሆናል? አደለም? በትህትና ላይ ጨምሮ ፍቅርን ደግሞ እርስ በርሳችሁ ተዋደዱ። ብትዋደዱ ደቀ መዛሙርቴ መሆናችሁ በዚህ ይታወቃል፣ ይለያል እርስ በርሳችሁ ፍቅር ቢኖራችሁ መዋደድ አለባችሁ አለ እና ስለዚህ፣ ስጋው ደሙ በመስቀል ሳይሰቀል ኬት ይገኛል? ያለሙት እኮ የሚገኝ አደለም፣ አደለም። ስለዚህ ነገር ግን በሚሰቀልበት ጊዜ ይህን ስርዓት መፈጸም የማይቻል ስለሆነ አደለም፣ ትውታ አምላክ አስቀድሞ ነገ የሚቆረሰውን አሁን ሰጣቸው፣ በስርዓት ይህን ሁሉ ነገር ከነሱ ጋር ለመነጋገር አይሆንም። ገና ሲያዝ ነው የተበተኑት አረት ስለዚህ ሳይበተኑ ሳያመልጡ ነው ይህን ማሳየት። አይደለም ይችላል፣ ነገ የሚቆረሰውን ዛሬ መስጠት ይችላል። ለሱ ይሳነው የለም። ይኸው የዛኔ የተቆረሰውን ዛሬ ይሰጠን የለ የዛኔ የፈሰሰውን ዛሬ ይሰጠን የለ። ምን ይሳነዋል? ተመልከቱ የፍቅሩ ብዛት በደሙ መሬት ያጥባል እርሱ እየተገረፈ መሬት ያጥባል ደሙን እያዘራ የእነሱን ግን እንክብካቤው እግራቸውን ያጥባል እንዲህ አድርጎ እስከ መጨረሻው ምን አደረጋቸው ይላል ወረት የሌለበት አምላክ ወደዳቸው ይላል የወደዳቸውን እስከ መጨረሻው ምን አደረጋቸው ወደዳቸው ይላል እና ስለዚህ ዛሬ ሚስጢረ ቁርባንን ለሐዋርያት የፈጸመበት ባዩትም መሠረት ደግሞ እንዲያከናውኑት ያዘዘበት ዕለት ነው። እና ይህ ቀን እንዳመልጠን ብለን አስበን ተጠንቅቀን ተዘጋጅተን መጥተን ያስቀደስን የሰገድን ሥጋው ደግሞ የተቀበልን በጎ መልካም አድርገናል። የዛሬ ያስቆጨን ነገም ትንሣኤ ነው አደለም? አዎ፣ በዓል ነው። እናቀናለን። ከዚያም በኋላ ያሉት ቀናት ሁሉ ለእኛ የተሰጡ ናቸው። ሁል ጊዜ አርብ ነው ላስቀደሰ ለቆረበ፣ አደለም? ይህን አስበን ግን ችላ ሳንል እየተዘጋጀን መቅረብ አለብን የሚለውን ለማሳሰብ ነው። ቆየን፣ የሰማነውን በልቦናችን ጽላት ይጻፈልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለን። አሜን አሜን። አብሮ አሰማን።